አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረብል ዓለሚን። እዚህ ጋር ፎቶውን እንደምታዩት እንግዲህ ይሄ መድኃኒት ማለት ነው። ከዚህ በፊት ቪዲዮ ሰርቼበት አውቃለሁኝ። ያው ሆዳችሁን የሚያማችሁ በሲህር ምክንያት፣ በድግምት ምክንያት ያው ከሆዳችሁ የበላችሁት ነገር ያንን ያወጣል ብያችሁኝ ነበረ እና እኔ ወስጀዋለሁኝ በነገራችን ላይ ዘጠኝ ጊዜ ነው የወሰድኩት፣ እና ያው ይሄንን ወስደው ባቦቶላቸው ጓጉንቸር ምናምን ሸረሪት ነገር ምናምን ብቻ ይሄ የገባው ድግምት ሰርቶ ከሆዳቸው ውስጥ ተቀምጦ የነበረውን ያን ያወጣል ተብሎ ብዙ ልጆች እየወሰዱት ፋይዳ አግኝተዋል። በጣም አሪፍ ነው። እኔ በነገራችን ላይ ማለት ነው በጣም ነበረ፣ ከዚህ በበለጠ የምታመመው ሆዴን አሁን ደህና ነኝ፣ አልሐምዱሊላህ አንድ አመት እንግዲህ አመት ሙሉ አሁን ደህና ነበርኩኝ። አሁን እያመመኝ ነው እንደ አዲስና። ወላሂ እንደኔ ሆዳችሁን የሚያማች ይሄ መድኃኒት ብትጠቀሙት አሪፍ ነው እና እኔ ሩቃ ቤት እጄ ነበር። አሁን ቢያንስ ከሶስት ቀን በፊት ማለት ነው ያው ገዝቼ እጠቀመዋለሁኝ ብዬ አስቤ ነበረ። ነገር ግን መድኃኒቱ በጣም ይጎዳል። ከዚህ በፊትም ነግሬያቸዋለሁ። በጣም ነው የሚጎዳው መድኃኒቱ። እና ደሜን መለካት አለብኝ። በጣም እያዞረኝ ስለሆነ ያው እስኪ ልለካ ና። ደሜ ከቀነሰ አልወስደውም ስለሚጎዳ፣ ግን ካልቀነሰ ደሜ ተስተካክሎ ከሆነ ወስደዋለሁኝ ምናም ብዬ ነበር ያሰብኩት። እና ከዛ ሂጄ ስለካ ደሜን ቀን በጣም ወርዷል። እና እንዲያውም አንድ ፐርሰንት ከቀነስኩኝ ወደ አራት ምናም እንደዚህ ከገባሁኝ ወደ አራት ፐርሰንት አካባቢ ከገባሁኝ የሰው ሰው ደም እንደሚያስፈልገኝ ነው የተነገረኝ ማለት ነው። እና ከዚህ በኋላ አንድ ፐርሰንት እንደዛ መቀነስ የለብኝም ሲጀመር እና ለዛ፣ አሁን ሹሩፕ ከዚህ በፊት አሳይቻችኋለሁ ቪዲዮ ሰርቻለሁኝ። ሹሩፑን ወስጄ በጣም አሪፍ ሽሮፕ ነው። እሱን ወሰድኩኝ። ከዛ ድጋሚ አሁን አንዱን ጨርሽ ደግሞ ድጋሚ አሁን ሌላ ሹሩፕ ጀምር ያለው ማለት ነው የዛው አይነት የደም መተኪያ ስለሆነ ከዛ ሂጄ እታያለሁኝ ቸክ አድርጌ ጨምሮት ያስተካክሎ ከሆነ ደሜ መድኃኒቱን ወስደዋለሁ ማለት ነው። ለምን በጣም ስለሚጎዳ አስቸጋሪ ነው። ደማቸው ቀንሶ እያለ የሆነ መድኃኒት ወስዳችሁ በጣም ወደ ታችም ወደ ላይ ያጣድፋል፣ እና እንደዛ ስለሆነ እስከ ስድስት ሰዓት ድረስ ምግብ አትበሉም። ጠዋት አስራ ሁለት ሰዓት ከወሰዳችሁት መድኃኒቱን ምናልባት ከጠጣችሁ ሞቅ ያለ ውሃ ለዛውም ሞቅ ያለ ማለት ነው እንጂ ውሃ አይፈቀድም። እና ምግብ ምናምን መብላት አትችሉም፣ ስድስት ሰዓት ድረስ ያው ወደ ላይ ወደ ታች ይላችኋል፣ ምግብ አትወስዱም። እንደዚያ ስለሆነ በጣም ይጎዳል፣ መድኃኒቱ ስለሚጎዳ ደም ያስፈልጋችኋል፣ ግዴታ። አሁን እኔ እንደዚህ ደም የሚያንሳችሁ ከሆነ አቅማችሁ ደካማ ከሆነ በፍጹም እንድትወስዱት አልመክራችሁም። ግን በጣም ሆዳችሁን የምትሰቃዩ ከሆነ አይደለም ሌላ ድግምት ምናምን ኑሮባችሁ ባክቴሪያ ራሱ የሆድ ባክቴሪያ ሰርቶባችሁ ምናምን፣ በቃ እንደዚህ ለጨጓራ ምናምን የሆድ በጣም የሆድ ሕመም ካለባችሁ ብትወስዱት፣ ወላሂ በጣም አሪፍ መድኃኒት። እኔ የሚጎዳ ሆኖ በነበረ ዘጠኝ ጊዜው ሙሉ ሁለት ሁለት ፍሬ ወስጀው ይጎዳኝ ነበረ፣ ግን በጣም ጤነኛ ነኝ፣ አልሐምዱሊላ። ብዙ ሰዎችም ወስደውታል። እና ትላልቅ ሰዎች ሳይቀሩ እየታዘዝላቸው ይወስዳሉ፣ ይሄን መድኃኒት። የሚገርማቸው ነገር የባህል ሕክምና ታቆ ከሆነ የባህል መድኃኒት የሚሰጡ ጋ ማለት ነው ሂጅ ነበረ እና በባለፈው በጣም ሆድን ሲያሰቃየኝ፣ ከዛ ሲሄድ ምናልባት መድኃኒት ካለህ የሆድ ሕመም መድኃኒት ለጥፈው ነበረ እና የሆድ ሕመም የባክቴሪያ የጨጓራ የምናምን አለን ብለው ነበረ። ከዛ ስጠይቃቸው ምን አይነት መድሃኒት ነው ይቺ? ሀበተል ሙሉክ ነው የምትባለው። እና ይቺ ሀበተል ሙሉክ የምትባለው ወይም ሀበተል ሙሉክ ትባላለች፣ እሷ ናት ወይ እሷ ከሆነች በተደጋጋሚ ወስጃት አለሁኝ፣ እና ሌላ ከሆነ ብዬ ነው ምናምን ስለው ይቺው ናት አለ። በቃ ለባክቴሪያም የሚሰጡት ለ ለሆድ ትላትል ለጨጓራ፣ ለሆድመም ብለው የሚሰጧት እሷው ሀበተ ልሙል ከምትባለው መድሃኒት ብቻ ናት። ግን አሰጣጧ ማለት አሰጣጧ ስላችሁ አቀማመሟ ይለያያል። በጥቁር አዝሙድ ተፈጭታ ተፈጭቶ በጥቁር አዝሙድ እንደዚህ ያድቦለቡሉታል እና ሌላ ትመስላለች እንጂ ራሷ ናት። እንደዚሁች የምንዳያችኋት ፎቶ ላይ የሎዝ ፍሬ ትመስላለች። ፍርቅጥ አርጋችሁ ከላይ ልጣችሁ ነው እንትን የምትሉት ማለት ነው የምትጠቀሟት እና መድሃኒቷ ያችው ናት። አለኝ ሩቃ ቤት የምትሰጠው የትም ቦታ ብትገዟት የባህል ሕክምና ውስጥ ብትገዟት የባህል መድኃኒት ቆራጭ ተብለው ከእነሱ ጋም የምትገኘው ይችው ራሷ መድኃኒቷ ናት እና ሌላ እንዳይመስላችሁ ማለቴ ነው። ያው ወደ ላይ ወድ ተሽትላለች። አሰጣጧ በምንም አይነት መልኩ ውሰዱት። በቅ ለሆድ በተለይ ሲህር የበላችሁት ካለ ሆዳችሁ ተቀምጦ የሚያሰቃያችሁ ከሆነ የሆነ ትላትል ነገርም ሰርቶ ከሆነ ያወጣዋል። ይሄ በስርዓት የወጣላቸው ልጆች እኔ በስርዓት ያዩዋቸውም ሞልተዋል እና እንደዛ ያወጣል። እንዴ ይሄ ባብ ያወጣል ምናምን የሚባለው ወደዚህ ወደ ደጋን ከዚህ በፊትም ጠይቂያችሁ ነበር ካወቃችሁት ብዬ። ሌላም ቦታ አለ ብለዋል። በዛ ማን ነው በሆክሳ የሚባለው ከቢስቲማ ወደዛ ነው እዛም ያው እንደዚህ መድኃኒት የሚሰጥ አለ። ሊላህ ብሎ ነው የሚሰራው ገንዘብ አይቀበልም ምናምን ብለዋል። ያው ስለሱም አጣርቼ እንሻላ መሄድ ከሆነም ያለውን ሁኔታ ምነግራችሁ ይሆናል። ብቻ እንደዚህ አይነት ነገሮች ጥንቁልና ሊኖርባቸው ስለሚችል ግዴታ መጣራት አለበት። እኔ በጣም ነው እያጣራሁኝ ነው። ከዚህ የደጋን የሚባለው ነገርኳችሁ እንደዚህ ማር ሰጥቷችሁ የራሳችሁን ማር ወስዳችሁ ትሰጣላችሁ። በሙቅ ውሀ በጥብጦ ትጠጡታላችሁ። ከዛ በኋላ ጉሮሯችሁን ትነካላችሁ በሆነ ነገር። ከዛ ያስታውካችኋል። የዛኔ የባብ እንሽላሊት ምናምን ምናምን ይሄ ነገር ይወጣል ተብሏልና፣ እኔ ቀረሁኝ። አንዲት ዘመዴ ሄደች ማለት ነው። እዛ ሄዳ ያው አራት ባብ ወጣልሽ ምናምን ብሎ አሳያት። ግን እንደዚህ አይነቱን ነገር ለማመን ከበደኝ እኔ ገብቷችኋል። ያኔ ሰውን ያክል ነገር እሺ አንድ ሺ ይሁን ሶስት አራት ባብ ሆዳችሁ ውስጥ ተቀምጦ ምን አይነት ኑሮ ነው የሚኖረው? ሰው በህይወት መኖር ራሱ እንትን ይላል፣ እና እንደዛ አላመንኩም። አንዷ እንደው ማብራት የሄደችው እሷ ወደ ሰባት ንቃቄ ለወጣላት ምናምን አለ ብሎ አሳየኛለች። እና ይሄ ነገር ምናልባት ጥንቁልና ሊኖርበት ይችላል፣ ሰይጣን ጋር የሆነ ስራ ሊሆን ይችላል በሚል ብዙ ሰዎች ግን ሄደው ያው አንድ እኮ ካላህ የወጣ መንገድ ከሄዳችሁበት እኮ ለጊዜው መፍትሄ ሊሰጣችሁ ይችላል ግን ያ ነገር በኋላ ይጎዳል። እና ለመዳን ብላችሁ ካላህ የጥላውን ነገር ማድረግ ጥሩ አይደለም። እና እሱን ፈርቼ እኔም ምናልባት ከሆነ ብዬ ጠርጥሬ ቀረሁኝ። ግን ነገሩም ሊሆን ይችላል ያው ደህና ነኝ ምናምናለች ልጅቷ። ከዛ በኋላ ግን አላህ አለም እኔ አላመንኩበትም። ለምን እምነት ያስፈልጋል መጀመሪያ ምናምን የሚላል ሰውዬው አሉ ማለት መድኃኒቱ ያድነኛል ብላችሁ ማመን አለባችሁ ምናምን የሚል ነገር አለ። እና እንደዚ አይነት ነገር አላመንኩበትም ውዶች። ይሄ መድኃኒት ግን አንድ መድኃኒት መቼም ስትወስዱት ሰበቡን ነው ያ ነገር ሰበብ ነው የሚሆነው። የሚያድናችሁ አላህ እስከሆነ ድረስ በቃ ይሄ ነገር ሰበብ ይሆነኛል ነው እንጂ ሙሉ በሙሉ ያድነኛል ተብሎ በዛ መድኃኒት ላይ እንትን ማድረግ ሙሉ በሙሉ መጠጋት አያስፈልግም። የምንጠጋው ወደ አላህ ነው እኛ መድኃኒቱን ሰበብ ያድርግልን ብለን ወደ አላህ ነው የምንወከለው። ና ያው በዛ በዛ ምክንያት ሳላምን ቀርቼ አልሄድኩ ነበር። አልሐምዱሊላ እንኳንም አልሄድኩኝ። እና ሌላውን እንግዲህ አጣርቼ ሄዳለሁ ብዬ አስባለሁኝ። ወንዶችዬ እስኪ ዱአ አድርጉልኝ። በጣም ከባድ ነው ሆድ መምስኪ እንደኔ ያለባችሁ የተሰቃያችሁ። ወላሂ አመት እንግዲህ የዛሬ አመት ነበር የወሰድኩት። አሁን አመት ሆነኝ አመት ድረስ ደህና ነበርኩ፣ ሰላም ነበርኩ። አልሐምዱሊላ ያው አሁን እንደገና እያመመኝ ነው እና ወስደዋለሁኝ። እስከ ዛሬም ወስደዋለሁ ብያቸዋለ ዘጠኝ ጊዜ። አሁንም ኢንሻላህ ወስደዋለሁኝ። ያው ትንሽ ደሜ ይስተካከል ብዬ ነው እና ወዶችዬ ግን በጣም ነው እርግጠኛ የሆንኩበት መድኃኒቱን። ወላሂ ምንም ሲጀመር ሳይድ ኢፌክት የለውም፣ በጣም አሪፍ ነው። ትጠቀሙበታላችሁ። በቃ ደፍራችሁ ብትወስዱት ደማችሁን ግን እንደነግርኳችሁ እንደኔ ታይታችሁ ብትወስዱት አሪፍ ነው እና አሪፍ መድኃኒት ነው። ጠቅሞኛል። በጣም ጥሩ ነው። አሁንም ወስደዋለሁኝ ድጋሜ። እናንተም ሆዳችሁን የምትሰቃዩ ከሆነ እንደ እኔ በጣም የሚጮሁባችሁ ከሆነ ሆዳችሁ በጣም ቁስለት ድረስ የሚሰማችሁ ከሆነ በጣም አሪፍ መድኃኒት ነው ላችኋለሁኝ። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር። እንደምትወዱት ተስፋ አድርጋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ተመልሼ እስከመጣ፣ ወሰላም ዋሌይክም ወረህመቱላሂ ወበረካቱ